ሶስተኛውም ጠየቀ። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ተምር ሳለ አላቸው። እኛ እዚህ አሁን ማንጎ እንደምንወደው ሁሉ እነሱ ደግሞ በዛን ዘመን ተምር ነበር የሚወዱት። አዎ አለ አሉት። ዛፉ ወይም ግንዱ ከወርቅ የተሰራ ስለሆነ እንዲሁም ቅርንጫፎቹ ደግሞ ከጌጣጌጥ ከአልማዝ ያሸበረቁ ናቸው። አንዱ ፍሬ ደግሞ አንዱ የተምር ፍሬ አስራ ሁለት እጅ ረጅም ነው። የአንዱ ተምር ፍሬ 12 እጅ ማለት 30 ጫማ ረጅም ነው ማለት ነው። እና እናንተ አምስት ጫማ ሆናችሁ ጀነት ከሄዳችሁ አንዱ የተምር ፍሬ ብቻ ጭንቅላታችሁ ላይ ተሸክማችሁ ይበቃችኋል ማለት ነው፣ ስትሸከሙት ካልተቀበራችሁ ማለት ነው። ጀነት ውስጥ ቁመታችን ምን ያህል ይሆናል ነው ያልኳችሁ? 130 ጫማ ማለት ነው። 130 ጫማ ማለትም 60 እጅ ማለት ነው። አንድ እጅ 25 ኢንች ማለት ነው። የአደም ዐለይሂ ሰላም ቁመት የነበረው ስልሳ እጅ የእናታችን ሐዋ አለይሂ ሰላም ቁመት የነበረው ስልሳ እጅ ማለት ነው። ትክክለኛው ቁመታችን ይሄ ነው። ጀነት ውስጥ መልሶ ይሰጠናል። ይሄ ቁመት ይህን በያንሳ ቀርብ የሆነ ቦታ አንድ አረብ ጠየቀኝ። ምነው ቁመት ይህን ያክል መስጠት ለምን አስፈለገ? ይሄው ቁመታችን እኮ በቂ ነው አለኝ። ከዛ በኋላ እኔም ሻአ አላሁ ተዓላ አንተን በዚሁ ቁመት ጀነት ውስጥ እንድትገባ አደረገህ እንበል አልኩት። ከዛም ከአንድ የትምር ዛፍ ስር በኩል ስታልፍ አንተ አንድ የትምህር ፍሬ አናት ላይ ወደቀ እንበል አልኩት። ሀያ አምስት ጫማ ርዝመት ያለው ትምር አናት ላይ ወድቆ ምን ልቶና ያኔ አልኩት። ጀነት ውስጥ ያለችው ሑረ ላይን ሚስትህ ደግሞ መቶ ሰላሳ ጫማ ናት። ከዛ ባሌ መጣ ባሌ መጣ እያለች ኪሷ ውስጥ ነው እንደምትፈልገህ አልኩት። የምንለብሰው ልብስ ደግሞ መቶ ጣቃ ነው። መቶ ጣቃ መቶ አይነት ልብሶች ነው የምንለብሰው ላያችን ላይ እነዛ መቶ ልብሶች መሀል ውስጥ የትኛው ኪሴ ውስጥ ነው ብላ ልትፈልግህ ነው ወይ አልኩት። የትኛው ውስጥ ነው ያስገባሁት አላቅም፣ ብቻ እዚህ ነው ወይ ነው ወይስ እዚህ ነው ወይስ እዚህ እያለች አንተ ልትፈልግህ ነው በዛ ቁመታ አልኩት። ከጊዜው ፍጥነት ጋር ነው ቁመታችን እያጠረ እያጠረ መጥቶ እዚህ ላይ የደረስ ነው። ቂያማ በተቃረበ ቁጥር ደግሞ ይህንን ያክል ደግሞ እያጠርን ነው የምንመጣው። አንድ ከበርቴ ለአገልጋዩ ፈረሴን እሽት አድርገህ ጠብልኝ አለው። አገልጋይ ያው የታዘዘው መስራት ስላለበት፣ ስለዚህ ያው እንግዲህ አሽች ማጠብ አለብኛል ና ማሸት ጀመረ ፈረሱን፣ ቁጭ ብሎ። ከዛም ከበርቴው ማሸቱን ሲያይ ተነስቶ ሄዶ ሲተኛ፣ ይህም አገልጋዩ ለቀቀውና ፈረሱን ሄዶ ተኛ። አገልጋዩ በሌሊቱ ተነስቶ ሲመጣ ፈረሱ የለም፣ ሌባ ወስዶታል። ከዛም በቶሎ ይሄድና አንድ ጥንቸል ይዞ መጥቶ እግሩን ያስረውና ከዛ ማሸት ይጀምራል፣ ቁጭ ብሎ። ከዛም ጥንቸሏን በተደጋጋሚ ሲያሽ እንደ አጋጣሚ ከበርቴው መጡና ሲያይ ጥንቸሏን እያሸ አየ። ከዛም እሳቸው አንተ ምን ነው፣ አይምሮህን ሳትክ እንዴ? ፈረሱ የት አለ? ምንድን ነው የምታሸው? ሲለው እንዴ ፈረሱን እኮ ነው እያሸ ያለሁት አላቸው። ይሄ ፈረስ ነው እንዴ? ጥንቸል እኮ ነው አይናይም እንዴ? አሉት። ከዛም እሱ አረ ፈረሱ ነው እንዴ! ሌሊቱም በሙሉ አዳሬን ሳሸው ስለነበር ነው በቃ ከስቶ እንደዚህ ሆኖ አላቸው። ለዚህም ነው የእኛም ቁመት ሕይወታችን ኑሯችን ታሽቶ ታሽቶ ታሽቶ ታሽቶ እዚህ ድረስ የደረሰው ማለት ነው። አንድ ሌላ ሐዲስ ደግሞ አለ። አንዱ ሰሃባ ያ ረሱል አላህ፣ ጀነት ውስጥ እንዴት ነው ዘፈን፣ ሙዚቃ ምናምን ነገር አለ እንዴ? አላቸው ረሱላችንም ሰለላሁ ዐለይሂ ወሰለም አዎ አለ አሉ። አንድ ዛፍ አለ ስሙ ፌዝ ይባላል። እሱ ምንድነው አገልግሎቱ የጀነት ሰዎች ሙዚቃ መስማት በፈለኩ ጊዜ፣ ከዛ በኋላ ያ ዛፍ ከግራ ወደ ቀኝ ወዲያ ወዲ ወደ ወዲ ይላል። ከእያንዳንዱ ቅጠል ላይ የሙዚቃ ዜማ ነው የሚወጣው። ዱኒያ ላይ ስንሰማው የነበረውን ሙዚቃ መጀመሪያ ያሰማናል። የዱንያን ዜማ ካሰማን በኋላ ከዛ በኋላ የጀነትን ዜማ ማሰማት ይጀምራል። ከዛም ዛፉ ስር ያሉት ሆረል አይኖች አብረው ዘፈን መዝፈን ይጀምራሉ። ፌዝ የሚባለው ዛፍ ዜማውን ሲያሰማ የጀነት ሆረል አይኖች ደግሞ ዘፈን መዝፈን ይጀምራሉ። እናም የምትሰሙት ዜማ ወይም ዘፈን በጣም ትን ትንሹ ጊዜ ሰባ ዓመት ነው የሚፈጅባችሁ። በጣም ትንሽ የሚባለው የዘፈን ጊዜ ሰባ ዓመት ነው የሚፈጀው። ሬሓነቱን ታሕተዝ ዛፎች ላይ የተለያዩ ፍርቶች አሉ። መብላት የምትፈልጉት አይነት አትክልት ምን ነበር? ቁጡፉሓ ዳንያ ዙልለት ቁጡፉሓ አንድ የገጠር ሰው መጣና፣ ያ ረሱላ ላህ ሰለላሁ አለይህ ወሰለም ጀነት ውስጥ ወይን አለ እንዲህ አላቸው። ምክንያቱም ጣይፍ ላይ በጣም ጥቂት ነበር ወይን። አረቦች ያው ወይን ብዙም አያገኙም ነበር። ረሱላችንም ስለ ላሁ ለ ሰለም አዎ አለ አሉ። ምን ያህል ይሆናል አንዱ ዛፍ አሏቸው። ረሱላችንም ስለ ላሁ ለ ሰለም እንዲህ አሉ፣ መሲረቱ ልሻህሪ ሊልጉራብ ላየቀሁ ላየፍጢሩ ላየንሰኒ አእዋፋት በጣም ሲበሩ አይታችኋል? ሰማይ ላይ። ረሱላችንም ሰለላሁ ዐለይሂ ወሰለም አእዋፋት በጣም አንድ ወር በሙሉ ይበሩና ቀጥታ ሲበሩ፣ ወደ ግራ የለ፣ ወደ ቀኝ የለ፣ ቁጭ ማለት የለ፣ ማረፍ የለ፣ ዝም ብለው ቀጥታ ይበሩ ይበሩ ይበሩ ይበሩና አንድ ወር እዛ የሚደርሱበት ቦታ ላይ አንድ ወይን ዛፉ ያናክል ነው አሉ። ገጠሬውም ነው እንዴ እሺ አንዱ ፍሬስ ምን ያህል ነው አላቸው። እነዚህ ከአረብ ገጠር የሚመጡ ሰዎች በጣም የሚገርም ጥያቄ ነበር ረሱላችንን የሚጠይቋቸው የነበረው። አነስ ረዲ ላሁ እንደሚሉት አንድ ገጠር የመጡ ረሱላችንን ስለ ላሁ ሌ ስለም ጥያቄ እስኪጠይቅ እንቸኩል ነበር። ምክንያቱም እኛ ፈርተን ነበር የምንቀመጠው፣ እነሱ በግልጽ ነበር የሚጠይቁ ጥያቄ ነበር ያሉት። በእኛ ዘመን ሞላና አስረፍ ጋር አንድ የገጠር ሰው ወይን ይዞላቸው መጣና ሞላና አስረፍ አላቸው፣ ወይን ይዤ መጥቻለሁ አሉ። እሳቸው ትንሽ ቁጠኛም ስለነበሩ ናና ጭንቅላቴ ላይ ቁጭ አድርገው አሉት። ይሄ ገጠሬ ማመጣና ቁጭ አደረገው ጭንቅላታቸው ላይ ይሄው ብሎ ጭንቅላታቸው ላይ ወስዶ ቁጭ አደረገላቸው። እናም ከገጠሬ የሚመጡት አብዛኞቹ የዋህ ናቸው፣ እንዲህ ናቸው። አንዱ ወይን ፍሬ ምን ያህል ነው ሲላቸው ረሱላችንም ሰለላሁ አባትህ ምናልባት ትልቅ እንስሳ አርዶ ቆዳውን ከገፈፉ በኋላ ለእናትህ ወስዶ ከበሮ ስሪበት ወጥሬው ብሏቸው ያውቃል አለ አዎ ያንን ያክል አይተው የማታውቀው ከበሮ አንዱ ፍሬ ያንን ያክል ከበሮ ያክላል አሉት ገጠሬውም ለእኔና ለባለቤት አንድ ይበቃናል አላቸው አንድ ሌላ ዛፍ አለ ደግሞ ጡባ ይባላል ስሙ የዚህ ዛፍ ስራ ደግሞ ለእናንተ የምትለብሱትን ልብስ የሚያዘጋጅ ዛፍ ነው ዛፎቹ ላይ ትላልቅ አበቦች አሉ እጅግ በጣም ትላልቅ አበቦች አሉት እያንዳንዱ የጀነት ሰው ያገኛል ይሄንን የእኛ ነቢ ሰለላሁ አለይሂ ወሰለም እንዳሉት ደግሞ የዛፉ ግንድ ይሄ ነው ብለን እናስብ እስቲ ለጊዜው አንድ ወጣት ግመል ላይ ወጥቶ ዛፉን ለመዞር ብሎ አንድ ብሎ ጀምሮ ሲዞር ይሄ ግመል ተጉዞ ተጉዞ ሩጦ ሩጦ ያረጃል እንጂ ከማርጀቱ የተነሳ ይሞታል እንጂ በጭራሽ የዚህን ግንድ አንዷን እንኳን ዙር መዞር አይችልም። ይህንን ያክል ውፍረት ያለው ዛፍ ነው። እና አበቦች አሉ ዛፉ ላይ። እያንዳንዱ የጀነት ሆረላይን ሴትና የጀነት ወንዶች መቶ መቶ ልብስ ነው የሚለብሱት፣ መቶ ጣቃ። እኔ አሁን ይኸው ካፖርት ለብሻለሁ አይደል? እናንተም ያው ካፖርት ወፍራም ያው ለብሳችኋል፣ እና ክብደቱ ይሰማችኋል፣ ይታወቃችኋል አይደል? እና መቶ ልብሶችን እንዴት ነው ልንሸከም እንችለው? መቶ አይነት ልብስ መልበስ በምትጀምር ሰዓት ደግሞ እስቲ ያስበው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት እያልክ ትለብሳለህ። ከዛ በኋላስ ደግሞ ስታወልቅ መልሰ ማለት ነው፣ አንድ ሁለት ሶስት አራት አምስት ስድስት ሰባት እያልክ ታወልቃለህ። ሱብሐናላህ ሱብሐናላህ። የጀነት ፍላጎት ውስጣችሁ ላይ ይኑር። ውስጣችሁ ላይ ዱንያን ተከትለው የሮጡ ያሉ ወንድም እህቶቻችን መጥላት የለብንም፣ ማዘን አለብን። ይታዘንልን ዘንድ ላይ የወርቅ ወንበር ላይ የሚቀመጡ በወርቅና በብር ሳህን ምግብ ይመገቡ ልናዝንላቸው ይገባል። ከላይ ይታዘንልን ዘንዳ በትልቅ ኒዕማ ነው የሚታዘንልን ያኔ የእኛ ነቢይ ሰለላሁ ዐለይሂ ወሰለም እንዳሉት ከሁሉም አስቀድሜ ጀነትን ይገባለሁ፣ ከኔ በኋላ ደግሞ የእኔ ኡመቶች ድሃ የሆኑት ህዝቦች ይከተሉኛል አሉ። ለጥቂት ጊዜ የምንቸገረው ድህነት ኑሮ ነው የምንኖረው። ከዛ በኋላ ሳስቡት ከነቢያችን ጋር አንድ ላይ ጀነት ስንገባ ሱብሓናላህ። አነስ ረዲየላሁ ላሁ አንሁ ጠየቃቸው፣ ያ ረሱላላህ የቅያማ ቀን የት ነው የምናገኙት ሲላቸው፣ ያን እኔ ድሃ ከሆኑ ህዝቦች መሃል ቆሜ ታየኛለህ አሉት። የቅያማ ቀን አላሁ ተዓላ ለመላይካዎች ዒጡሁም ፈዐዩሁም ይላቸዋል። መላይካዎችን ሂዱ፣ ሰላምታ ቅርቡላቸው ይላል። ሂዱ፣ ሰላምታ ቅርቡላቸው ይላቸዋል። እኛ ኮ ባንተ የተመረጥን መክሉቆች ነን። እኛን ነው የምትለል ለእነሱ ሰላምታ እንድናቀርብ ይሉታል። አላሁ ተዓላም እነሁ ዒባዱን አበዱኒ ወለም ዩሽሪኩ ቢ ሸይዓ እነዚህ ማለት ለእኔ የታዘዙ ናቸው። ሽርክ ከሆነ ነገር ራሳቸውን ያራቁ ዱንያ ላይ ችግሮችን ችለው ችለው ችለው ያሳለፉ ችግሮችን ከመቋቋማቸው የተነሳ ፍላጎታቸውንና ስሜታቸውን የገደሉ ለኔ ብለው ፍላጎታቸውንና ምኞታቸውን ደረታቸው ውስጥ አፍነው እንዲሁ በምኞት ብቻ ተመኝተው ለኔ ብለው የሞቱ ናቸው ይላል። በሉ ሂዱ ይላቸዋል መላይካዎችን። ከዛም መላይካዎች ይመጣሉ። ሰላሙን ዐለይኩም ቢማ ሰበርቱም ፈኒዕማ ዑቅባ ባህር ይላሉ መላይካዎች። ከዛም መላይካዎች ይመጡና ሰላሙን አለይኩም ቢማ ሰበርቱም ፈኒዕመ ዕቁበ ዳር ይላሉ። አላሁ ተዓላም እንዲህ ይላል፦ ባሪያዎቼ እኔ ዱኒያ ላይ እናንተን በጣም እንድትቸገሩ ያረኳችሁ በእኔ እይታ ትንሾች ስለሆናችሁ እኮ አይደለም። ዛሬ ከሁሉም የበላይ ላደርጋችሁ ስለፈለኩ ነው። ሂዱ፣ ሀብት ከነበራቸው ዱኒያ ላይ አምስት መቶ ዓመት ቀደም ብላችሁ ጀነት ግቡ ይላቸዋል። አምስት መቶ ዓመት ቀደም ብለው ይገባሉ። አቤት አቤት፣ እና መቶ ልብስ እንዴት ይለብሳል? እንዴትስ ያወልቃል? የሚለው እናም አላሁ ተዓላ የጀነትን ሴት ኢማን ያላትን ወይም ሑረ ለአይንን የሚለብሱት የልብሳቸው ስፋት ምን ያህል እንደሆነ ታውቃላችሁ? ሶስት ማይል ርቀት ያለው ነው። ረጅም ሶስት ማይል ቀሚሳቸው፣ ሂጃባቸው ሁለም ነው ሶስት ማይል ያክል ርዝመት ያለው ነው የሚጠቀለለው። ሶስት ማይል፣ እች ትንሿን ጣቃ ማንሳት ማትችለው ዱኒያ ላይ ሶስት ማይል ያክል ክብደት ያለው እንዴት ነው የምታነሰው? ምክንያቱም የጀነትን ልብስ አላሁ ተዓላ በኑር ነው ያዘጋጀው በኑር ኑር። ደግሞ ምንም የሚከብድ ነገር አይደለም። ለምሳሌ ይሄ ብርሃን አያችሁት፣ ይከብዳል ስታዩት? ተሸክማችሁታል። ስለዚህ ኑር ምንም ክብደት የለውም፣ አይከብድም እና እንዴት ነው የምትለብሰው እንደፈለጋችሁት አድርጋችሁ ለምሳሌ እኔ እንደዚህ እንደዚህ አይነት ልብስ መልበስ እፈልጋለሁ ብላችሁ ስትሉ፣ ከዛም ይህ አበባ ያልኳችሁ እንደዚህ ክፍት ይላል። የሆነ ብርሃን ከውስጡ ይወጣል። ከዛም ልክ ያ ብርሃን ከወጣ በኋላ ልክ ሲጠፋ አቤት የአላህ ምስጋና ይግባህ። ላያችሁ ላይ የነበረው መቶ ልብስ በአንዴ ይሰወርና በሌላ መቶ ልብስ ተቀይሮ እናንተን ያሳምራችኋል። ስብሐነላህ። ለመልበስ አትቸገሩ፣ ለማውለቅ አትቸገሩ፣ አውልቃችሁ ለማጠብ አትቸገሩ። ማጠቢያ ማሽን የለ ምን የለ፣ ሽንት የለ፣ አይነ ምድር የለ፣ ወደ ሽንት ቤት ሊሄድ ላውልቀው የለ፣ ምንም ችግር የለ። በጌታው ፊት መቆም ለፈራ ሰው ሁለት ገነቶች አል የቀንዘሎች ባለቤቶች የሆኑ ገነቶች አሉት። በሁለቱ ውስጥ የሚፈሱ ሁለት ምንጮችም አሉ። በሁለቱ ውስጥ ከፍራፍሬዎች ሁሉ ሁለት አይነቶች እርጥብና ደረቅ አሉ። ሱብሐናላህ። የውስጥ ጉስጉሳቸው ከወፍራም ሐር የሆኑ ምንጣፎች ላይ የተመቻቹ ሲሆኑ ይንፈላሰሳሉ። የሁለቱም ገነቶች ፍሬ ለለቃሚ ይቀርብ ነው። በውስጣቸው ከበፊታቸው ከባሎቻቸው በፊት ሰው እንጃንም ያልገሰሳቸው አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሴቶች አሉ። የበጎ ስራ ዋጋ በጎ እንጂ ሌላ ነውን? ከሁለቱ ገነቶችም ሌላ ሁለት ገነቶች አሉ። ከለምላሚያቸው የተነሳ ወደ ጥቁረት ያዘነበሉ ናቸው። በውስጣቸውም ፍራፍሬ፣ ዘንባባና ሩማንም አሉ። በውስጣቸው ጠባይ መልካሞች፣ መልከውቦች ሴቶችም አሉ። በድንኳኖች ውስጥ የተጨጎሉ የአይኖቻቸው ጥቁረት እና ንጣት ደማቂ ሆኑ ናቸው። ከነሱ በፊት ሰውም ጃንም አልገሰሳቸውም። በሚያረገረጉ አረንጓዴ ምንጣፎችና በሚያማምሩ ስጋጃዎች ላይ የተደላደሉ ሲሆኑ ይቀመጣሉ። ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ? ከላይ ጀነተል ፊርደውስ ተገልጿል። ከስር ሌሎች ጀነቶች ተገልጸዋል። ከላይ የጀነተል ፊርደውስ ተአምራት ሌላ ነው። ከስር የትንንሽ ጀነቶች እንደገና ተአምራቶች ሌላ ናቸው። ለዛም ነው እያልኳችሁ ያለሁት እኔ አረብኛ ተማሩ ልመዱ፣ አረብኛን ተማሩ። አንድ የሆነ ሰው እንዳለ መውላና መድረሳ የሚቀሩ የሚማሩ ልጆች በቶሎ ለምንድን ነው የሚናደዱት? ኮሌጅ የሚማሩ ሳይናደዱ መድረሳ የሚቀሩ የሚማሩ በቶሎ ይናደዳሉ ለምንድን ነው አለኝ። የመድረሳ ልጆች ቶሎ ይናደዳሉ አለ። እንግዲህ እኔ ሀያ ዓመቴ ነው በመድረሳ ሕይወት፣ አዎ ልምዱ አለኝ አውቀዋለሁ። ይህን ነገር ቁጣ አለ፣ ግርፋት አለ፣ ንግግር አለ። ንግግሩ ደግሞ ውስጣቸውን በጣም ይጎዳዋል። ለዛ ነው ዱላውን ቢቀነስ ጥሩ ነው፣ ንግግሩም ጭምር እና አረብኛን ተማሩ። ከቁርአን ጋር ግንኙነት ይኖራችሁ ባካችሁ። ቁርአንን ከልባችሁ ባካችሁ ቅሩ። ይህም ደግሞ በጣም የማይሆን ነገር ነው። ለመድረሳዎች ምነግራችሁ ከቁርአን ጋር ዑስሉስ ሰላሳ እንደገና ታስቀራላችሁ። በእነዚህ ኪታቦች እኮ ቁርአንን መረዳት እኮ አይቻልም። ዓረብኛን መረዳት አንችልም እኮ ቁርአንን በስርዓቱ ፈስረን ካልተረዳና ካላወቅ ነው። አስቀድመን ቁርአንን መረዳት አለብን። በጣም ቁርአን እንዴት ያማረ እንደሆነ በምሳሌ አነጋገር ስነግራችሁ እጅግ በጣም ውብና ቆንጆ ያማረ ጓሮ አለ፣ ግን አይናችን ታወሯል አናየውም ማለት ነው። ከሁሉም በላይ እኮ የአላህ ቃል ነው። ሌላ ምንም የሚወዳደረው ነገር የለም። ኢማም ራዚ እንዳሉት የቁርአንን ተፍሲር ሶስት ሚሊየን አይደለም ሶስት ቢሊየን ጊዜ ደጋግመን ብንፈስረው በተአምር የቁርአንን ተፍሲር አንጨርሰው። ምክንያቱም የአላህ ቃል ነው፣ ንግግር ነው የእሱን ንግግርና ተፍሲሩን ምንም ነገር ሊወዳደሩ አይችልም። እናም ልጆቼ ቁርአንን ተማሩ፣ በረሱላችን ሰለላሁ ዐለይሂ ወሰለም ሱና መንገድም መሄድን ልመዱ። የነቢያችን ሰለላሁ ዐለይሂ ወሰለም አይነት ህይወትን መኖርን ልመዱ። ወደ ተብሊግ ኑ የሚባለውም ለዚህ ነው፣ ብዙ ነገሮችን ስለምትማሩ። የአላህን ባሪያዎች ታላላቆችን አክብሩ፣ ተብሊግ ውስጥ ሂዱ። እዛ ውስጥ ያሉ ተርቢያዎችና ስራዎችን ጠቅላላ ከልባችሁ ተማሩት። ነፍስያችሁን እንዳለ አስደስቷት በዚህ ስራ። ቀድ አፍላህ መን ካ ወቀድ በመን ሳ በማንበብ ብቻ ልትይዙታችሉ። ቁርአንን ለማሐፈዝ ጣሩ። ለቁርአን ጊዜያችሁን ስጡ። የቁርአንን ውበትና ቁንጅና አላህ በሚገልጽላችሁ ጊዜ ደግሞ የትኛውም ነገር አያምራችሁም። ከዛ በኋላ ጀነት ውስጥ እብኑ ቀይም ነው የጻፉት። ጀነት ውስጥ ዑለማዎች የሚሰበሰቡበት አንድ ቦታ አለ። ከዛም አላሁ ተዓላ ለነሱ ቁርአንን እንዳለ ያስረዳቸዋል። ተፍሲሩ ይጀመራል። ጀነት እስካለ ድረስ፣ የጀነት ሰዎች እስካሉ ድረስ፣ አላህ እስካለ ድረስና ጀነት እስካለ ድረስ ይሄ የቁርአን ተፍሲር ይተረጎማል ይባላል። ግን እዚህ የተሰበሰበ ዑለማዎች መዝሊሻቸው ይቀጥላል። ምንም አያልቅም። ቁርአኑን ተተርጉሙ በጭራሽ አያልቅም። ተፈስሮ አያልቅም በጭራሽ ቁርአን ተፈስሮ አያልቅም። አሊይ ረዲየላሁ አንሁ እንዳሉት የሱረቱል ፋቲሓ ተፍሲር እኔ ማጻፍ ብጀምር ሰባ ግመሎች መሸከም አይችሉም ያጻፍኩበትን ነገር አሉ። ከቁርአን ጋር ተገናኙ ልጆቼ፣ የረሱላችን ሰለላሁ ዐለይሂ ወሰለምን ሱና ተከተሉ። ከሐሜት ራቁ። እርስ በርሳችሁ አትተማሙ። አንዳንዶቻችን እንደሆነ ሁነን ሌሎችን ደግሞ እንጠላለን፣ በልዩነት የተነሳ ማለት ነው። በእርግጥ ብሬልቪዎች አሉ፣ አህሌ ሐዲሶች አሉ፣ ሺአ አለ፣ ሱኒ አለ። እነሱ እኛን ይጠሉናል። መዋደድ በዚህም በኩል የለም በዛም በኩል የለም እና እስቲ አንድ ቃል ላይ እስቲ አስተውሉ፣ ኤህዴና የሚለው ኤህዴና ኢህድኒ አደለም። ሰላት እኮ እየሰገድኩ ነው። ስለዚህ ማለት ያለብኝ ኢህድና ሲራጥ ምስተቂም፣ አላሁ ተዓላ ያለው ኢህድና፣ ለሁሉም በማዘን ሂዳያን ጠይቁ። ሱረቱል ፋትሐ እኮ ለሁሉም ሰው እንድናዘንና እንድንዋደድ ነው እያስተማረን ያለው እንጅማ፣ እኮ ኢህድኒ ይሆን ነበር፣ ግን ኢህድና ነው የተባለው። ሁሉንም የሰው ልጅ ውደዱ። ጀነትና ጃሃንም የአላህ ውሳኔ ነው። ለሁሉም ሰው ክብር ነው መስጠት ያለብን። ሁሉንም መውደድ ነው ያለብን። የነሱ ጥሩ መጥፎ ስተት ከነሱ ጋር፣ የእኛ ጥሩ መጥፎ ስተት ከራሳችን ጋር ነው። ስለዚህ መውደድ መዋደድ ነው ያለብን። እህድና ላይ አስተውሉ፣ ጥላቻችሁ እንዳለ ይጠፋል ማለት ነው። እናም አላሁ ተዓላ እድሉን ከሰጣችሁ ደግሞ ተብሊግ ጀማዓ ውስጥም ተቀላቀሉና ለአርባ ለስድስት ወር ለአመትም የቻላችሁትን ውጡ። እንዲሁም የአላህ ባሪያ የሆኑ ታላላቆቻችሁን አክብሩ። ከነሱ ጋር ቁጭ በሉ ተማሩ ነፍስያችንን እንድናስተምራት። እናም እዚህ ያላችሁ ወጣቶች ናችሁ። ለመጨረሻ ጊዜ ልንገራችሁ፣ ሁለት ልጆች ተጣልተው ከሆነ ሁለቱን ለማስማማት መሞክር ነው ያለባችሁ። ይቅርታም ተባባሉ። ልባችሁ ላይ የሌላ ሰው ጥላቻ ካለ ምንም አይነት ኢማን ውስጣችሁ ሊገባ አይችልምና ምንም ኑር አይገባም። የዕልም ኑርም አይገባም። ስለዚህ ልጆቼ ሁላችሁም ንያ አድርጉ። አላሁ ተዓላ እናንተን ሕይወታችሁን በሙሉ ለዲን አልኢስላም እንድትሰጡ እንዲያደርጋችሁ።